ኛ ጊዜ ወንዶች ነበሩ ቼዚንግ ላይ ማለት ሴት ፍለጋ ላይ እንደዚህ ትግሉ ላይ ምንም ተወዳድረው ምን ብለውም በዚህ በዛም ብለው ሴትን የሚያገኙት ነው እና አሁን ግን እንደዚህ በተቃራኒ ሆኖ ሴቶች ተወዳድረው ይሄን ያህል ድብድብ ውስጥ ገብተው ሾ ውስጥ ገብተው በምን በመላ ኢትዮጵያ ቪዲዮ ታይተው እንዲሁም ለነገ ልጆቻቸው ልጆቻቸው አድገው የሚያዩት ሾው ላይ ለመቅረብ የደረሱበት ምክንያት ምን ሊሆን ይችላል ብዬ ነው ማሰብ የጀመርኩት። መጀመሪያ ይሄንን ሾ ያየሁት ጊዜ ብዙ አይነት ስሜቶች ነበሩኝ። ላይክ መጀመሪያ ሾከ አርጌ ነበረ በኢትዮጵያ እንዲህ አይነት ሾ መጀመሩ ምናምን አስገርሞኝ ነበረ። ከዛ ደግሞ እያየሁኝ እያየሁኝ ብዙ ነገሮች ማሰብ ጀመርኩኝ፣ የተለያዩ ሀሳቦች መጡልኝ። ከዛ ደግሞ በጣም ኢንተረስትድ ሆኜ ማየት ጀመርኩኝ ማለት ነው። ግን መጀመሪያ ላይ በጣም በጣም ሾክ አርጌ ነበር። በጣም ተናድጄ ነበር በሾው እውነት ለመናገር። ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? ላይ ሰላም ናችሁ ወይ? ዛሬ ቤቢ አይታየም ግን ደህናነኝ ነኝ እኔ በጣም እንዴት ናችሁ እናንተ? ለቻናሌ አዲስ የሆናችሁ ሰዎች በዚህ ቻናል ላይ እንግዲህ በብዛኛውን ለሴቶች ማቀርበው ፕሮግራም ነው ያለኝ። በአብዛኛውን ጊዜ እራሳችን እንዴት እናሳድጋለን እንዴት ብለን እራሳችን የምንወድበት እራሳችን የምንከባከብበት እንዲሁም ውስጣችን ያለችውን ንግስት የምናወጣበትን ብዙ ብዙ ምክክሮች የምናደርግበት ቻናል ነው። አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ወደ ቻናሌ በሰላም ተቀላቀሉ። ላለሁኝ ዛሬ እንግዲህ ለየት ያለ ቪዲዮ ነው ይዤ መጣሁት። እስከዛሬ እንደዚህ ሪያክት አርጌ አላቅም ቪዲዮ ላይ ግን ዛሬ ሰሞኑን ነው እንደዚሁ ሳስበው አሰብኩኝ ለምን ሪያክት አላረግም፣ በዚህ ላጤ ሾው። በጣም ሳክሰስፉል ሆኗል ብዙ ተመልካቾች ያገኘ ሾው ነው። በእርግጥ ጥራቱ ያቀራረጹ፣ የሁኔታው ነገሩ ሁሉ በጣም የሚማርክ አይነት ሾው ነው። በጣም ደስ ይላል አቀራረጹ። አይታችሁት ላላወቃችሁ ሰዎች ለመጀመሪያ ጊዜ ካላያችሁት ምናልባት እንግዲህ አንድ ላጤ ከዲያስፖራ የሆነ ላጤ መቶ ኢትዮጵያ ውስጥ ትዳር የሚፈልግበት ሾ ነው እና አስር ሴቶች ናቸው እንግዲህ እሱን ለማግኘት ሲታገሉ የነበሩም። በጣም ለእኔ ሾክ ያደረገኝ ለምንድን ነው ወይም ያናደደኝ ለምንድን ነው? ኢትዮጵያዊነታችን በጣም እጅግ በጣም የራቀ ነው። እኔ ሳድግ ባደግኩበት ዘመን በዘጠናዎቹ ጊዜ ዴት ባረኩበት ጊዜ ምናምን ኦፍኮርስ እንደዚህ አይነት ነገር የለም። ማለትም የነበረን አስተሳሰብ ራሱ ሴት ልጅ ሞር እና እኔ ያደግኩበት አብሶ ቤተሰቤ ወንድሞቼ ምናምን ሲያሳድጉኝ እየነበረኝ ላይክ እኔ ሽልማት እንደሆንኩኝና በቃ ማለት ወንዶች እንደምንም ታግለው ምንም ቢሆን ሊያገኙኝ እንደሚገባ አይነት ተደርጌ ነው እየተነገረኝ ያደግኩት ነው። እና እሱ ውስጤ በጣም ከመስረፀው የተነሳ አድጎብኝ በቃ እኔ ራሴን ፕራይዝ ነኝ ብዬ ማስብ ሰው ሆኜ ነው ያደግኩት። ይሄ ማንም ሰው ሁሉም ሰው ያው እንዳስተዳደጉ ነው እና ከምን አንፃር ነው ማለት ሁት ምክንያቱም በጣም ትልቅ ሪስክ ነው ወስደው የሚገቡት እነዚህ ሰዎች፣ በእርግጥ ሴቶቹ ማለቴ ነው። በእርግጥ ጥሩ ጥሩ ኦፖርቹኒቲ እያገኙ እንደሆነ ያለው ላይክ አሁን ብዙ ማስታወቂያዎች ማድረግ ጀምረዋል፣ መስራት ጀምረዋል። እንዲሁም በቃ ይሄኛው ሰውዬ ባይስታካ ምናልባት ሌላ ብዙ ሰው ሊያገኙ ይችላሉ። ምክንያቱም በጣም ቆንጆ ቆንጆ ልጆች ናቸው፣ በጣም የሚያማምሩ ልጆች ናቸው። ግን ወደ ፊውቸር ግን ማለት ልጆቹ ሲያዩት ምን አይነት ስሜት ሊሰማቸው ይችላል የሚለውን አላውቅም። ለኔ ይከብደኛል። እንደኔ እንደኔ እንደኔ እንደሰው እንደ እንደኔ አስተሳሰብ ማለት ነው እና ከባድ ነው ከኢትዮጵያዊነት ከካልቸራችን አንጻር በጣም ከባድ ነው እና፣ ከዛ ግን የሆነ ሰዓት ላይ አሁን የሆነ አንድ ሁለት ኤፒሶድ እንደሄደ እኔም እንትን ውስጥ ገባሁኝ። ማን ሊያሸንፍ ይችላል፣ ግን የምር ምን ሊሆን ይችላል ምናምን ብዬ፣ ኦኬ እቺ ቆንጆ ነው፣ ዋ ውጪ እንደዚህ ማለት ጀመርኩኝ ማለት ነው። እና ከዛ በኋላ ግን የሆነ ነገር የተረዳሁት ነገር አለ። ስለዚህ ሁለት ነገሮች ሊያስተምሩን ይችላሉ ብዬ ያሰብኩት ነገር አንደኛው ምንድን ነው አንደኛው እንግዲህ እኔ የሴት ልጅ እናት ነኝ ልጄ ዘጠኝ አመቷ ነው እና ይሄን ሾው ላይ የዛሬ አስር አመት እንደዚህ ብትገባ ብዬ ሳስበው በጣም ነው የተሰማኝ እውነት ለመናገር በጣም ነው የሚከፋኝ እንዲህ አይነት ቪዲዮ ውስጥ እንዲህ አይነት ሾው ውስጥ ብትገባ ልጄ አትገባም አውቃለሁ ምክንያቱም እኔ እንዳደግኩት አይነት አስተዳደግ እሷንም ለማሳደግ እየሞከርኩ ነው። እንግዲህ ልንማርበት ካልካቸው አንዱ ምንድነው ለእናቶች በአብዛኛው ወይኔ ቻናለ የምትመለከቱ በአብዛኞች እናቶች ስለሆናችሁ አንድ ነገር ልንጠይቃችሁ ነገር ቢኖር ልጆቻችን ላይ ምን ያህል መስራት እንዳለብን ይሄ ሾው ያሳየናል። አብሶ ሴት ልጅ ላላችሁ ልጆች እናቶች ይሄን ነገር በደንብ ማለት ከሾ አንጻር ሆይተዋን ባለፈ እስኪ ልጆቻችን ላይ ሞር ትኩረት አድርገን እንስራ፣ የሚለውን ይሄ ክፍክፍ ያለ ልጆችን ኮንፊደንስ ማሳጣት መተው፣ በኮንፊደንስ በራስ መተማመን እንዲያድጉ ለነሱ ያላቸውን ቫሊዩ ያላቸውን ዋጋ፣ በጣም ሃይ ቫሊዩ ያላቸው ሴቶች መሆናቸውን በጣም ማንም ሰው ፈልጓቸው ተወዳድሮ ሊያሸንፋቸው ሊያሸንፍ የሚገባቸው ቫልዩ ያላቸው ዋንጫ በቃ ሽልማት እንደሆኑ እና በጣም ዋጋ ያላቸው በጣም ዋጋ ያላቸው በጣም ተፈላጊ የሆኑ ፕራይዝ የሆኑ ልጆች እንደሆኑ እንዲሰማቸው ያረግን ማሳደግ አለብን። ኮንፊደንስ እንዲኖራቸው በጣም መጣር አለብን። እነሱ ላይ በጥሩ ጥሩ አፌርሜሽን ጥሩ መልእክት አፌርሜሽን ማለት ምን ያህል ቆንጆ እንደሆኑ በየጊዜው እየነገርን ምን ያህል ቫሊዩ እንዳላቸው በየጊዜው እየነገርን ካሳደግናቸው ነገ እንደነዚህ እንደምናያቸው ልጆች ውጭ ወጥተው ከሰዎች ቫሊዩ ከሰዎች አይፈልጉም። ይሄን ያህል ቼዝ እስከማድረግ ይሄን ያህል ጣጣ ውስጥ እስከመግባት አይደርሱም። ምክንያቱ ቤታቸው ትራንኪል ሆነው ቁጭ ብለው የእነሱ ለእነሱ የሚሉት ሰው እንደሚመጣ ማመን አለባቸው ማለት ነው። ምክንያቱም ራሳቸው ላይ እንዲሰሩ ሞር ትኩረታቸውን ትምህርታቸው ላይና ራሳቸውን ማሳደግ ላይ እንዲሰሩ ብናስተምራቸው እነሱ ጊዜያቸውን እዛ ላይ ባሳለፉ ቁጥር ሁነኛ ሰው እኔ ጥሩ የሆነ ሃይ ቫሊው ያለው ወንድ ልጅ ደግሞ እንደዚህ አይነት ሴቶችን ዞሮ ዞሮ ከየት የሚያገኛቸዋል ማለት ነው። ስለዚህ በአብዛኛውን አሁን የማየው በዚህ ጊዜ ያሉ ሴቶች ላይ የማየው ምንድ ነው፣ በጣም ላክ ማይንድሴት ላይ ናቸው። ላክ ማይንድሴት ማለት በጣም ቅሁ የለም የለም። በዚህ ጊዜ ብዙ ቪዲዮዎች የማየው እንደዚህ አጭር ቪዲዮ ቲክቶክ ላይ ወይ እንደዚህ፣ በዚህ ጊዜ ወንድ የለም፣ በዚህ ጊዜ እንደዚህ ናቸው ወንዶች፣ እንደዚህ ወንዶች እንደዛ፣ የለም የለም የለም። ይሄ በጣም በጣም የላክ ማይንድሴት ነው ማለት የሞላ የተረፈ ማይንሴት ሊኖራቸው ይገባል። አንድ ወንድ ልጅ መቼም ለአንድ ሴት አይጠፋም ማለት በጣም ሀይባልዩ ያለው ሰው ሊያገኙ ይችላሉ። ግን እነሱ የለም የለም የለም፣ አሁን ድሮ ነው። ወንዶቹም አዎ ወንዶቹ አይረቡም፣ አሁን ለዚህ ይላሉ እና ይሄ ራሱ በጣም ለዛ ነው ለአንድ ወንድ አስር ሴት ኮምፒቲሽን እስከ መግባት ድረስ ማለት ኢትዮጵያ በጣም በሚሊዮን የሚቆጠር ወንድ ያለበት ሀገር ነው፣ እና ወንዶቹ ምን የምር ግን እንደዚህ ሀይ ቫሊዩ የሆኑ ሰዎች በጣም ኳሊቲ ያላቸው ትዳር ይፈልጉ። ፕሮቫይደር የሆኑ ማለት ሴቶች በአብዛኛው ገንዘብ ነው የሚፈልጉት፣ ገንዘብ ነው የሚፈልጉት ይላሉ። ወንዶች ግን ገንዘብ አይደለም። ገንዘብ ኦፍኮርስ በጣም ኢምፖርታንት ነው። ገንዘብ አንድ ወንድ ልጅ አለው ማለት በቃ እንደ ፌሚኒን ኢነርጂ ያላት ሴት ሆነ ማለት ነው። በጣም አትራክቲቭ ነው የሚሆነው፣ ኖርማል ነው። ምክንያቱም ገንዘብ ኢዝ ቬሪ አትራክቲቭ፣ በጣም ቆንጆ ነገር ነው፣ መጥፎ ነገር አይደለም። ግን ከገንዘብ ባሻገር ሴቶች የሚፈልጉት ፕሮቫይድ የሚያደርግላቸው ስቴቢሊቲ፣ መረጋጋትን፣ ሰላምን፣ ሶሉሽን የሚያመጣ ወንድ ነው የሚፈልጉት እንጂ የግድ ገንዘብ ስለሚፈልግ አይደለም ስለሚፈልጉ ወይም ገንዘብ ያለው ብቻ ስለሚፈልጉ አይደለም። ግን ስራ መስራት የሚፈልግ አምቢሽን ነው ያለው ወደፊት ልጆቹን ቤተሰቦቹን በደንብ የሚያስተዳድር ሰው ስለሚፈልጉ ነው። ያንን ስቴቢሊቲ ስለሚፈልጉት ነው። እንደዚህ ገንዘብ ያለው ገንዘብ ያው ከስቴቢሊቲ ጋር አንድ አይነት ስለሆነ ማለት ነው። እና እንደዚህ አይነት ሰዎች ደግሞ ምንድን ነው የሚፈልጉት? ይሄ የሉም የሉም የሉም ነው ወይስ ምን ነው? ወይስ ደግሞ ለእንደዚህ አይነት ሰዎች ምን አይነት ሴት ነው የሚፈልጉት የሚለውንም ማወቅ ያስፈልጋል። ልጅ ለትዳር የሚፈልገው ቆንጆ ስለሆነች ወይም ደግሞ ፈታ ዘና ያለች ታቶ ያላት ዘናጭ ምናምን ስለሆነች ወይም ደግሞ ቨርጅን ስለሆነች ወይም ደግሞ ረጅም ምናምን ስለሆነች እንዳልሆነ ያሳየን ሾ ነው እውነት ለመናገር። በጣም ቀላል ነገር ነው ለነሱ። ትውልድን ከመቀጠል አንጻር ነው የሚያዩት ትዳርን፣ ለትዳር የሚፈልጓት ሴት። ምክንያቱም ትውልድን ከመቀጠል ከጀኔሬሽን ዌልቢንግ ማለት ምን ያህል ምን አይነት ልጆች ነው ከዚህ ሴት ጋር ወልደው፣ ልጆቼ ምንድን ነው የሚሆኑት? ማለት ልጆቼ እንዴት አድርጋ ነው የምታስጠናቸው ወደፊት። ልጆቼ እንዴት አድርጋ ነው የምትንከባከባቸው፣ ከቤተሰቦቼ ጋር እንዴት ነው የምትግባባው እና ይሄ የሴት ልጅ ነርቸሪንግ ፓርቱ ይሄ ሴት ልጅ በቃ ይሄ አጥቢ መሆናችን ፈርታይል መሆናችን እሱ ፓርት ነው። ሞር በቃ በጣም ትኩረት የሚሰጡት ማለት የሆነች ሴት አግብተው ነገ ጠዋት ነገ ልጄ ከዚች ጋር መወልደው ልጅ ምን አይነት ልጅ ነው የሚሆነው፣ ብለው በጣም ረቀቅ ወደፊት አድርገው ነው የሚያስቡት። ጀስት እኛ እንደምናስበው በጣም ቀላል ቀላል ነገር ላይሆን ይችላል የሚያስቡት። በአብዛኛውን ደግሞ ከዛ አንጻር ነው የሚያስቡት እና አሁን ለምሳሌ እንበል ከተወዳደሩት መሀል ማንን ልውሰድ? ለምሳሌ ሳራ ሰራ በጣም ደስ የምትል ልጅ ናት። ብዙ ሰዎች ብዙ ኮመንት ላይ አይታችሁ ከሆነ በጣም ብዙ ደጋፊዎች ነበሯት፣ ላይክ ብዙ ሰው እሷ እንዲመርጥ ፈልጎ ነበር። ግን እሱ ምንድን ነው ያለው፣ ሲያያት ያው እንደ ጓደኛ ነው እንጂ እንደ ሴት እንደ ሮማንቲክ ላይ ሊያያት አልቻልም። ምክንያቱም ሁኔታዋ ሞር የሆነ በቃ ፍሪኪ ነገር ሆነበት። እና ምንድን ነው እሱ እንደ ወንድ ልጅ ስታስቡት እንደዚህ አይነት ሴት አግብተው ወይ ምናልባት የሚያስቡት ኦኬ፣ ነገ ጠዋት እንደዚህ ልጄ ላይ ሲጋራ ላይ ልታጨስ ነው ወይ ድንገት ኢሞሽናል ደግሞ ስቴብል አለበ የሆነ ስቴብል ኢሞሽናል ስቴብል የሆነ ሴት ኢሞሽናል ኢንቴሊጀንት ያላት ሴት ነው የሚመርጡት። እንዳ እየመረጠው እሱን ያየ ነው እንግዲህ ምን ያህል ኢሞሽናሊ ኢንቴሊጀንት ናቸው የሚለው ነገር በብዙ ነገር ታይቷል። በብዙ ነገር ማየት እንችላለን። በቦክስ ላይ ሄደው ሲወዳደሩ ያደረጉት ነገር፣ በመሀል እርስ በርሳቸው የሚጣሉት የሚመቀኛኙትም ነገር ይሄ ምቀኝነቱንም ቅናቱንም ብስጭቱን ምኑ ምኑን ችለው ችለው ኢሞሽናቸውን ካልም አድርገው መሄድ ይችላሉ ወይ? ምን ያህል ካልም ናቸው? ምን ያህል ሰዎችን ለማናገር ቦታ ይሰጥ፣ አንድ ሰው ሲናገር አንድ ሰው ለአንዱ ቦታ ይሰጣሉ የሚለውን ሁሉ ማየት እንችላለን፣ በዚህ በዚህ ቪዲዮዎች ላይ ማለት ነው። እንግዲህ እንደ አሁን ለምሳሌ አንድ እንደዚህ ኳሊቲ ያለው የሚባል ወንድ ነገ ጠዋት ልጆቹን እትታ ለጭፈራ ወይ እንደዚህ ድንገት ለጭሰት የምትወጣ ሴት ሊያገባ ይፈልግ ለምሳሌ ያለፈችው ልጅ ቤተል እሷን እንደሚመርጣት ያወቅኩት መቼ ነው? የሆነ አንድ አይ ቲንክ ፓርት ሰባተኛው ክፍል ላይ ነው። ሲነጋገሩ ምን አለ፣ ይህ የኛ ኢነርጂ ነው ያለን ያላት እና በጣም ተግባብተናል ምናምን አይነት አለ። ያን ጊዜ እንደዛ ሲል እሷን እንደሚመርጥ ገብቶኝ ነበር፣ ምክንያቱም ምንድነው ያቺ እሳ ቤተን ላይ ፌሚኒን እና ማስኪሊን ኢነርጂ በደንብ ባላንስ ሆኖ እናያለን። እንግዲህ ፌሚኒን እና ማስኪሊን ኢነርጂ የማታውቁ ሰዎች ካላችሁ ማለት በጣም ግራ እንዳያጋባ ሁላችንም ወንድም ሆነ ሴት ይሄ ኢነርጂ ውስጣችን አለ። ይሄ የፆታ ጉዳይ አይደለም፣ ውስጣችን ያለ ኢነርጂ ነው፣ ፌሚኒን ማስኪሊን ለምሳሌ ፌሚኒን ኤነርጂ የሚባለው ሴቶች፣ እኔ እንደ ሴት ሞር የፌሚኒን ኤነርጂ አለኝ። ቤተል በጣም ፌሚኒን እና ማስኪሊን ኤነርጂዋን ባላንስ ያደረገች ሴት ናት። ያልኩት ለምንድን ነው እንዳያቸት ከሆነ በጣም ሶፍት ናት። በጣም ራሷን የምትጠብቅ ናት። ሄልዚ እንደሆነች ታስታውቃለች። ጤነኛ ነው፣ ቆዳዋ፣ ፀጉሯ ምናምን። አቴንሽኗ በሙሉ የት የት እንዳለ ያስታውቃል። ስታወራ ቀስ ብላ ነው የምታወራው፣ ትሰማለች። በጣም ክሪያቲቭ ናት፣ በዛ ላይ ክሪየሽን ላይ ጎበዝ ናት። በዛም ላይ ደግሞ የማስኪሊን ኢነርጂዋ ደግሞ በጣም ጥሩ ባላንስ ያደረገ ነው። ያልኩበት ምንድነው፣ በጣም ጎል ጎል ለመድረስ የምትታገል ናት። ትምህርቷ ላይ ምን ያህል ፎከስ እንዳደረገች አይተናል። ብዙ ሬዚሊያንስ ና ደቦ በዛ ላይ ብዙ ከብዙ ትክክል ከብዙ ችግር ውስጥ ወጣ ራሷን አሸንፋ ያለች መሆኗ ደግሞ ኮምፒቲሽን ላይ ደግሞ ኮምፒ ታደረጋለች ኮንፊደንስ እንዳላት ያስታውቃል። ብዙ ጊዜ ሌሎቹ ሲጫጩ ምናምን እሷ ካልሆና ታሰርቲቭ መሆኗ ባውንደሪ ያላት ለምሳሌ ሁሉም ሰው የሀሳባቸው ምናምን መጀመሪያ ገና ሳይተዋወቁ ሲያወሩ ምናምን እሷ አታወራም ነበር። በጣም አሰርቲቭ ናት እንዳአይታችኋት ከሆነ ማለት ሲሪየስ መሆን ባለበት ሰዓት ሲሪየስ የምትሆን ናት። ይሄ ደግሞ ምንድን ነው በጣም ትልቅ ኳሊቲ ያለው ነገ ልጆች ስትወልድ ወንድ ልጅ የሚያይበት አንጻር ማለት ነገ ወንድ ልጅ ስትወልድ ልጆቹን የሆነ ሰው መጥቶ ሊያጠቃቸው ቢፈልግ ያች ሴት በጣም ባውንደሪ ብሎክ ማድረግ የምትችል ሴት ናት። ዲፌንድ ማድረግ የምትችል ሴት ናት። አደጋ ላይ ልጆቹ አይወድቁበትም። ይህ ነው ኤግዛምፕል መሆን የምትችል ሴት ናት ለልጆቹ። ምክንያቱም ምን ያህል ነው ኤዱኬሽን፣ ሃይ ሌቪል ያለውን ኤዱኬሽን ነው የሄደችው። ይሄ ደግሞ ምንድ የሚያሳየው በቃ ይሄ ምን ያህል በጣም ስትሮንግ የሆነውን ማስኪሊን ኢነርጂ እና በጣም ደግሞ ሶፍት የሆነችበትን ባላንስ አድርገው በጣም ሶፍት የሆነች በጣም ደስ የምትል ሴት ናት። እርግጠኛ ነበርኩኝ ከአንደኛው ጀምሮ እንደምታልፍ ማለት ነው። እንደሚመር በጣም ትልልቅ ስትራግሎችን በጣም በሚገርም ሁኔታ እንዳለፍን አይተናል። ስለዚህ ምንድን ነው የሚያዩት፣ በቃ እቺ ነገር ከፍተኛ ችግር እንኳን ቢመጣ እንዴት ትወጣዋለች ታቃለች። ባላንሱ ለዚህ ነው የሚያስፈልገው። አሁን ፌሚኒን ብቻ ብንሆን እንደ ሴት እኛ ፌሚኒኖች በጣም ፌሚኒን በምንሆን ጊዜ ችግሩ ምንድን ነው? ለምሳሌ እድል ማየት እንችላለን። በጣም ቆንጆ ናት፣ ማይ ጋድ ለምን መጣች ምናምን ብያለው እዚህ አይነት ውድድር ላይ። በጣም ቆንጆ ናት፣ ግን አስተውላችሁ ከሆነ በጣም ፌሚኒን ናት። እሷ በጣም ሴታ ሴት ናት ምናምን ግን እንዳልኩት እንደ ቤተል ትንሽዬ የማስኪሊን ኢነርጂ ላይ ባላንሳ የላትም። አስተውላችሁ ከሆነ ለምሳሌ ባውንደር የላትም። የሆነ ነገሮቿን በሙሉ ገና ለማታውቃቸው ነግራቸው ምን ያህል ወሬ እንዳበዙባት አይታራል። ብዙ ወሬ የተወራው እሷ የተናገረችው ከሌላ ጋር ግንኙነት አለሽ ምናም ብሎ እስከመጠየቅ ለምን ተናግራለች? ባውንደር የላትም፣ ራሷ ሊሚት ማድረግ አልቻለችም። ሰው በጣም ታምናለች፣ በጣም ደግናት ያስታውቃል። በጣም እንደዚህ እይታው ይሄ ቲፒካል የሆኑ የኢትዮጵያ ሴቶች አለ አደለ? እሷና ሄርሜላ አይ ቲንክ ና ራሄል ራሄል እነሷ ሁለቱ ተመሳሳይ ባህሬን ያላቸው ቱማች ፌሚሊ ናቸው ይሄ ቲፒካል የሆነ የኢትዮጵያ ሴቶች ናቸው አብሶ እድል ቢአርሶ ቦሪንግ በጣም ቦሪንግ ናቸው ለወንዶች ምክንያቱም ምንድነው ይሄ ይሄ በአብዛኛው ሰምታችሁ እንደሆነ እንዴ ያችን የመሰለች ቆንጆ ሚስት እያለው እንዴት እንዴት እንደዚህ ያደርጋል አይነት የሚባለው ወንድ ካወቃችሁ እንደዚህ አይነት ሚስት ነው ያለው። ምክንያቱም በጣም በቃ ደጎች ናቸው፣ በጣም ናይስ ናቸው፣ በጣም ፎርጊቪንግ ናቸው፣ በጣም ይቅር ይላሉ፣ ሁሉ ነገር ኦኬ ብሎ ያሳልፋሉ። በመሳቅ በምናም ትንሽ አሰርቲ መሆን ትንሽ ትንሽ ቆፍጠን የማለት ነገር ይጎላቸዋል። የግድ በጣም እንደዚህ ናይስ ስንሆን ደግሞ መጨረሻ ነው የምንቀረው። ይሄንን እንግዲህ ለሌሎች ትምህርት ይሆናል። በተቃራኒ ደግሞ በጣም ማስክሊን የሆኑት አይተ ናቸዋል የትም እንደማያልፉ አንደኛዋ፣ ፌቨን ለምሳሌ ካደገችበት ሁኔታ እንዳለችው ወንዳ ወንድ ናት። ግን እውነት ለትዳር የሚፈልግ ወንድ ልጅ እንደዚህ አይነት ሰው ጋር ትዳር ካደረገ ምንድን የሚያስፈራው አይታችኋታል? እኔ ማኔጅ ማኔጅመን ማድረግ እንትን ፓወር አለኝ እንደዚህ ማለት እንደዚህ። ኦፍኮርስ ስትሮንግ መሆኗ ጥሩ ነው፣ ወደዋለሁ ጥሩ ነው። ግን ትዳር ላይ ደግሞ ትንሽ ሰብሚት ማድረግ ያስፈልጋል፣ ማለት ትንሽ ሀምብል ሆነን ወንድ ልጅን የበላይ መሪ ሆኖ የምንኖርበት ነው ትዳር ማለት። ትንሽኛ ዝቅ አድርገን መሬት ወርደን ሳይሆን በቃ ከላይን እንትን አለ አለው ብቻ አማርኛው ጠፍቶኝ ነው፣ ታውቁታላችሁ አባባሌ ስለዚህ፣ ሴት ልጅ ትንሽ እንትን የምትልበት ነው ትዳር ማለት እና እሱ አሁን ደዛ እንደምትለው ከሆነ ቀድሞ ማንም ማለት እሱን ለመምረጥ ኦፍኮርስ ይከብደዋል። እንደዚህ ደግሞ ሞር ማስኪሊን በምትሆን ጊዜ ማለት ነው ትንሽ ደርበብ፣ ትንሽ ለስለስ ማለትም እና ባላንስ ማድረግም ምን ያህል አስፈላጊ መሆኑ በዚህ ላይ ነው ነው በዛ ላይ ደግሞ ኢሞሽናል ኢንቴሊጀንስ ምን ያህል ለሴት ልጅ አስፈላጊ እንደሆነ በዛው አይተናል። ምን ያህል ራሳቸውን ምቀኝነታቸውን የውስጣቸውን ቅናት መቋ ወይም ደግሞ ጭንቀታቸውን አንግዛይቲውን ሁሉ መቋቋም ይችላሉ አይችሉም የሚለውን ነገር ተፈትነውበታል። ይሄ ምንድን ነው እንግዲህ ትንሽ ራሳችን ላይ ኢሞሽናሊ እንዴት ነው ስቴብል ምን ሆነው የተረጋጋ ምን ሆነው የሚለውን ለሴት ልጅ በጣም ትልቅ ኳሊቲ ነው። በጣም ኢሞሽናሊ ስቴብል የሆነ ሴት በጣም ነው በቃ በጣም አትራክቲቭ ናት። እና እሱ ላይ እንዲሰሩ ለሌሎች እህቶች ትምህርት የሚሆን ኢንቴሊጀንት ስንሆን እንደ ሴት ብዙ ብዙ ጥሩ ጥሩ ጓደኞች ይኖረናል። ብዙ ሰፖርት የሚያደርገን ሰው አጠገባችን ይኖራል። ምክንያቱም ቤተል እንዳየ ነው ኢሞሽናሊ በጣም ኢንቴሊጀንት ናት። እውነትም ጓደኞቿን አይተናል ምን ያህል ሰፖርት እንዳረጓት ነው። ሰው በጣም ሰፖርት ያደረገናል፣ እንደዚህ ከሰው ጋር ለመኖር ይቀለናል። ሰዎች ስለኛ ያቃሉ፣ ስለኛ የሚቆረቆር ሰው ይኖረናል። ራሔል ያየነው የተጎዳችው እንግዲህ እሷ ደግ ሰው ናት እንዳልኩት በጣም ደግ ናት፣ ያስታውቃል ለሰዎች እርግጠኛ ነኝ በጣም የምትሆን ሰው ናት ግን አይተናል መጨረሻ ላይ ትተዋት እንደሄዱ ግን እሷ ደግሞ የምትጨነቀው የነበረው ስቲል ትተውኝ ሄዱ ምናምን ሳይሆን መሽቷልና ሌላ ቦታው ዴንጀረስ ነው አይ ቲንክ እሱን ነው የሚያሳስባት የነበረው እንደዚህ አይነት በጣም ጥሩ ጥሩ ሰዎች ለሰው በጣም የሚሆኑ ግን ሰዎች ብዙ የማይሆንላቸው ምክንያቱም ባውንደሪ የላቸውም። በጣም ጥሩነታቸው የበዛ ነው። ስለዚህ ባላንስ ማድረግ ለሁሉም በጣም አስፈላጊ መሆኑን ተምረንበታል። ለመናገር ኢትዮጵያ ውስጥ ይሄ ሾው ቢቀጥል ደስተኛ ነኝ አይደለሁም፣ ምንም ልል አልችልም። ልጄ ግን እንደማትሳተፍ አውቃለሁ። ምክንያቱም ልጄ ላይ ምን አይነት ንግስት እንደሆነች ምን ምን አይነት ቫሊዩ እንዳላት እንዴት ብላ ላይፍን መኖር እንደሚኖርባት ላስተምራት ስለምችል ማለት ነው። ስለዚህ ልጆቻችሁ ላይ በጣም ስሩባቸው፣ ልጆቻችሁን ሰፖርት አድርጓቸው እላለሁ። ይህ ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ አድርጉልኝ። በሚቀጥለው ቪዲዮ እስከምንገናኝ ቻቻው።